ፈለገኪን ታላላቆችን ያከብራል፣ ታናናሾችን ደግሞ ያጀግናል ያለን አይደል የጀመረው። ላለፉት ወራት በዓሉ ግርማን እየዘከርን በመላችን ደግሞ በርካታ የቲያትር የሬዲዮ፣ የቴሌቪዥን ተውኔቶችን የደረሰው እንዲሁም ለማሰበብታ የተሰኘ ረጅም ልብወለድ የጻፈው ውድነህ ክፍሌ ልጁም መጽሐፍ ጽፋለች አራቱ ጓደኛሞች የተሰኘ የመጨረሻ ስለዚህ በመሃላችን ይገኛል። ቅድም ስለ በዓሉ ግርማ ገጸ ባህሪያት የተወሰነ ነገር እያለን ነበረ። በዓሉ ግርማ ለምን እንደሆነ ለወደፊቱ ጥልቅ ጥናት ያስፈልገዋል፣ ግን ዋና ዋና ገጸ ባህሪያትን ባለ ሁለት ሴት ነው የሚያደርገው። ከግራና ከቀኝ ሆኖ የተፈጠሩ ሁለት ሴቶችን ለምሳሌ ደርቤ ጉተማ ሁለት ሴቶችን ያፈቅራል። ጸጋዬ ኃይለማርያም ደግሞ ሁለት ሴቶች አንደኛዋ አስመራ ናት፣ አንደኛዋ ደግሞ ሮማን እዚህ አዲስ አበባ ያለችውና ደራሲ ሆነን ሲራክ እንደዛው በደንብ ወደ ሴቶች ወደዛና ወደዚህ አንድ ግሩን እዛ አንድ ግሩን እዚህ የሚያደርግ ገጸ ባህሪያትን ቀርጸዋልና፣ ይህ ጉዳይ በተወሰነ ደረጃ ቀደም እንዳልኳችሁ ሰፊ የሆነ ጥናት ቢያስፈልገው፣ ገነት አየለ አንበሴ ስለ መንግስቱ በጻፈችው መጽሐፍ ላይ በዓሉ ግርማ ከብዙ ከብዙነሽ በቀለ ጋር ግንኙነት ነበረው የሚል ነገር አንስተዋልና ከዛ ጋር የተያዘ ይሁን አይሁን ጥልቅ ጥናት የሚያስፈልገው ነው እና፣ ግን በዓሉ የሚጽፋቸው ገጸ ባህሪያት በተለይ ዋና ወንዶቹ በሁለት ሴቶች መሀል ወደዛና ወደዚህ የሚላ የሚሉ ናቸው። ይህ ነገር በሬዲዮ ድራማ ለምሳሌ ኃይሉ ጸጋይ በጻፈው የደውል ድምጦች ላይ ዋናው ገጸ ባህሪ ዲበኩሉ ሶስት ፍቅረኛዎች አሉት። ያው ከሶስቱም አንዳንድ ልጆች ወልደው ስለዚህ ይሄን ሆን ተብሎ በውጭ ሀገርም የተለመደ ነው። ለምሳሌ የዶስቶቪስኪ ስራዎች ከአራማዞን የመሳሰሉት ስራዎች ማለት ነው። ወንጀልና ቅጣት ክራይም ን ፓኒሽመንት ላይ እንደዚህ አይነት ገጸ ባህሪያት አለና አንድ ነገር ለአንሳና ወደ ማርቲ ሊድ በፕሮግራማችን እንግዲህ ብዙ ጊዜ አስተውላችሁ ከሆነ ታናናሾችን የምናጀግንበት ታላላቆችን የምናከብርበት አይነ ስውራንና የአይነ ስውራን ወዳጆች ነው የሚለው አደለ ፕሮግራማችን። እግረ መንገዳችን ደግሞ እስቲ አይነ ስውራን ገጸ ባሪያት እንዴት ይሳላሉ ነው የሚለው። አንድ ሞንቤክ ማይክል እየተባለ በ1973 ዓ.ም ደ ሚኒንግ ኦፍ ብላይንድነስ ቱ ዋርድስ አቲቲዩድ ብላይንድ ኤንድ ብላይንድነስ በተሰኘ በ1973 በኢንዲያና ፕሬስ ያሳተመው ላይ አይነ ስውራንን በተረት፣ በአፈታሪክ፣ በመንፈሳዊ መጽሐፎች ጀምሮ ጨምሮ በ15 መንገድ ይሳላሉ ብሏልና ልትቀስ የመጀመሪያው ርህራሄና ድጋፍ የሚፈልጉ ናቸው ነው የሚለው። ርህራሄና ድጋፍ የሚፈልጉ፣ ሁለተኛ ደግሞ መከረኞች፣ መከራ የሚበዛባቸው ማናቸውን ነገሮች በቃ ችግር የሚፈራረቅባቸው? ይሄ እንግዲህ ስነጽሁፉ ጽሁፉ አይነ ስውራን የሚገልጽበት። ሶስተኛው ደግሞ ረዳት የለሽ ሄልፕለስ ማንም የሚረዳቸው ካጠገባቸው እንደሌለ አድርገው ይስሏቸዋል ለዚህ ማሳየው ኢትዮጵያ ውስጥ የታተሙት ሶስት ልብ ወለዶች ልጥቀስና ላትቅ አንደኛው በራሪ ቅጠል ላይ እራትና መብራት የተሰኘ አጭር ታሪክ አለ በእውቀቱ ስዩም በጻፈው ላይ እራትና መብራት ላይ ሽማግሌው ገጸ ባህሪ አለ ሁለተኛው ሰባት ገብረእግዚአብሔር በ2004 ባሳተመው ቦርጨቅ በተሰኘው ኔ ድንጋይ ያለበስክ ላይ አሮጊቷ ገጸ ባህሪ አለች ሶስተኛው፣ አው ግጭው ተራፋ አዲስ አበባ በተሰኘው ዋናው ራሱ አዲስ አበባ ላይ ውበት የተሰኘ ገጸባሪ ትልይ። ሶስቱም ገጸባሪ አይነ ስውራን ናቸው። አሁን በጠቀስኩላቸው መንገዶች ነው አይነ ስውራን የተሳሉት። ሌሎችን ደግሞ ቀስ እያልን እናወራለን። ማርቲን ነው። መልካም ፈለገኪን፣ ዘጠነኛው የስነ ጽሁፍ መድረክ እንግዲህ ቀጥሏል። ዛሬ በእንግድነት የጋበዝነው ጸሐፌ ተውኔት ውድነህ ክፍሌ ነው። ስለሱ ቅድም የተወሰነ መረጃ አቀብያችሁ ነበር። አሁን ደግሞ በሌላ መረጃ ተመልሼ መጥቻለሁ። ተወዳጁ ጸሐፌ ተውኔት ከመድረክ ቲያትሮቹ ባሻገር በሬዲዮ እና በቴሌቪዥን ድራማም በርካታ አበርክቶች ያሉት መሆኑ ይታወቃል። ጋዜጠኝነት ጋዜጠኝነትን ከነገዳሪ ሬዲዮ የጀመረው ውድነህ በፋና ፌም 98.1 እና በኢትዮጵያ ሬዲዮ ፌም 97.1 የኢትዮጵያ ሬዲዮ እንዲሁም በኤፍ ኤም 97.1 እንዲሁም በቅዳሜ መዝናኛ ከስልሳ በላይ በጣም ብዙ ቁጥር ነው ከስልሳ በላይ የሬዲዮ ድራማዎችን ጽፎ አዘጋጅቶ ለተደራሲያን አቅርቧል። ለአብነት ያህልም የኢያጎ መጨረሻ፣ መንገደኞቹ፣ ታሽጓል፣ ማዶ ለማዶ፣ ሆድና ጀርባ፣ ከቀንም ቀን፣ ሁለት ልብ፣ ሰርገኞቹ፣ ፕሬዚዳንቱና ሹሙ፣ ግራና ቀኝ፣ ይቅርታ፣ የጀነራሉ ውሻን መጥቀስ ይቻላል። ከዚህም ባሻገር በአዲስ አቀራረብ የሬዲዮ ድራማ በመጽሐፍ በሬዲዮ ፋና ለአራት አመታት በሴቶች ላይ በሚደርስ ጥቃት፣ በመኪና አደጋ፣ በትዳር ፍቺ፣ በህክምና ስነ ምግባርና በአከራይና ተከራይ ዙሪያ የሚያጠነጥኑ አሳታፊ የሆኑ የሬዲዮ ተውኔቶችን ጽፎልናል። እጅግ በጣም ድንቅ ድንቅ የሆኑ ስራዎችን አበርክቶልናል። መሃላችን ስለምትገኝ እጅግ በጣም ደስ ይለናል። እናውቃለን፣ ትንሽ ሙቀት አለ። ድካም እንደተሰማችሁ እንረዳለን። ቶሎ ለመጨረስ እንሞክራለን። ግን ዘና እያላችሁ እንደሆነና እንዳልሆነ በምን እንወቅ? እሺ፣ እናመሰግናለን። አሁን ገጣሚያንም ያለን እንጋብ ዘይ ስለ ስራዎቻቸው የሚያቀርቡ ፍቅር ገዛሃል፣ ኢሳያስ ባንጫና፣ ስራው ተስፋይ በተከታታይ ጋብዘን እንመለሳለን። ራሱ የአባይ መንገደኛ ሲናል የአባይ መንገደኛ፣ የዛሬው ህልመኛ፣ የነገው ተስፈኛ እየከሰከሰ ሲመጣ ወደኛ እህል ተሸክሞ በቅርብ በቁፋዳ። ውሃም እንዳይጠማው በቅል ወይ በኮዳ ከባህር ጨልፎ በፍኝ እየቀዳ ወንዝ ለወንዝ ሲሄድ ገና በማለዳ ያ ማን ነው እያልን ደግሞ ሚዋትተው አሻግረን ባይናችን ስንመለከተው ሚዛን አቅጣጫውን መቼ ይጠብቃል። ባውሎ ነፋሱ እጅግ ይዋዝቃል። አውራ ጎዳናውን መስመሩን ይለቃል። ጭራሽ ባስ ብሎ ተጣጥፎ ይወድቃል ብዙ ተንፈራቅጦ ጀርባው ተጋግጦ ፊቱ ተላልጦ ሰውነቱ አብጦ እብጠቱን አባብሶ እንባውን አብሶ ሲያማው ጥርሱን ነቅሶ ጥሮ ይነሳና ደግሞ ተመልሶ በገጠመው እክል እየተበሳጨ በቁርኪት በህንድግ ጠጉሩን እየነጨ እየተበሳጨ ራሱን ይጥላል ከራሱ ይጣላል ግን አይቆርጥለትም መሄድ ይቀጥላል። ይሄ ሁሉ ሲሆን አይዞ እንደ ማለት እንደ መተባበር ቆመን እያይ ነው እኛ ንስቅ ነበር። የአባይ መንገደኛ የዛሬው ህልመኛ የነገው ተስፈኛ እየቀሰከሰ ሲመጣ ወደኛ እየተጣደፈ ማሳ ገመገሙን ሜዳውን አለፈ። በስተመጨረሻ ይህ ሆነ የሱ ዕጣ ቁልቁለቱን ወርዶ አቀበት ሳይወጣ ዛለ አቅም አጣ እዛ ላይ ተገታ። ተጉዞ ተጉዞ ሰማዩም ደንግዞ ምድር ላይ ይዞ ቀኑም ጥሎት መሸ። ህልሙም ተበላሸ፣ እምነቱም ተስፋውም ሁሉም ጥሎት ሸሸ። ያው ድካሙም ባሰ፣ ወደ ነበረበት ወይ አልተመለሰ፣ ሊሄድ ካሰበበት ወይም አልደረሰ። እማል መንገድ ላይ ተጣጥፎ ወደቅ በመሃል መንገድ ላይ ተስፋው ተማጠጠ ለሞት እጅ ሰጠ ወኔውም አለቀ ዳግም ላይነሳ ተጣልፎ ወደቀ። የአባይ መንገደኛ እጅግ አሳዘነን፣ ቆመን እያዩነው ወደቀ እዚያው ሆነን መደገፍ እየቻልን ምድር ሳይጎኑ ዞሮ ዞሮ ለእኛ ላይለቀን አዘኑ ኋላም ተጠራርተን ከየቤቱ ወጥተን የድንቅ አልጋ አምጥተን ለማንሳት ብንሞክር ለሸክም አቃተን። ዛፉ ቢያረድለት ቅጠል ቢረግፍለት ከሞተ ወዲያ ምን ሊፈይድለት? ይብላኝ እንጂ ለእኛ ቆመን ለምንቀረው ጠጠሩም አፈሩም እሱ አይቆረቁረው። አካሉ በደነ ዓይኑ ተከደነ ከቱ በሁኔታው ብዙ ለፈለፍን ወርቅ ጎዘጎዝን አበባ አመጠፍን ከልቋላለፍን ነፍስ አላተረፍን ድን ነሳን በሞቱ በቃ ተሸነፍን። በህይወት እያለ ጨካኝ የነበር ነው ቢሞት ተባበር ነው፣ አዲስ ሳጥን ገዝተን አልቅሰን ቀበር ነው። አዲስ ሳጥን ገዝተን አልቅሰን ቀበር ነው። አመሰግ አዲስ መጽሐፍ ነ፣ አሁን በገበያ ላይ ያው። ጥበብ ደግሞ የሚያድገው የሚቀጥለውም ጥበበኛውን ስንደግፍ ስንረዳ ነው እና እ እጭ በመግዛት እንደተባበረ አመሰግናለሁ። በተለይ መጀመሪያው የበዓሉ ግርማ ግጥም ነው። በዓሉ ግርማ በደራሴና ጋዜጠኝነቱ ቢሆን የሚታወቀው ኦሮማይ ላይ የኔ ውብ ከተማ የሚል ግጥም አለው እና እሱ ነው ከኦሮማይ የወሰኩትን ነው የማቀርበው። የእኔ ውብ ከተማ ከጎራው ዘልቄ እስኪ እንነጋገር፣ ካለሰው ቢወዱት ምን ያደርጋል ሀገር። የእኔ ውብ ከተማ ህንፃ ምች ሆነና የድንጋይ ክምር እኔ ውብ ከተማ መንገድ ምች ሆነና የድንጋይ አጥር እኔ ውብ ከተማ እኔ ውብ ሀገር የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር ህንፃው ምን ቢረዝም ምን ቢሰራ ቤቱ መንገዱ ቢሰፋ ሰጣለት አስፋልቱ ሰው ሰው ካልሸተተ ምንድነው ውበቱ እኔ ውብ የምለው የሰው ልጅ ልብ ነው ምን ቢያበር ከተማው ተንበጉጎ ቢጦፍ ቢሞላ መንገዱ በሺህ ብርሃን ኩሬ በሺህ ብርሃን ጎርፍ ምን ያደርጋል ምን ያሳያል ያለሰው ልብ ብርሃን ያ ዘላለማዊ ነበልባል ያ የተስፋ ሻማ ጨለማ ነው ጨለማ ነው ይላል በዓሉ ግርማ ስምና ስምና አይል

ላለን ተማምለን እንደያየው ወደድኩሽ ክደት ሰናኝ ታውቆ እንዳለነኩሽ ከጥቅሟ ይልቅ ጉዳቷ መዝኖ ማቃጠን መፍጀቷ ፍጡርን አባዝኖ የቀን ክፋይ ከሏት ምድርን በምታደርቀው በፀሐይ ስም ልጥራሽ ጸጋሽን አርቀው መገንዘብ አቅቶኝ ሙሉ ሰው እንደሌለስ የቀለም የመንፈስ ልኬን ባቀለለ የሰውነት ዕጣ ቅቡልነትሽን ድክመትሽን እያወቅሁ በጎ ክፋትሽን ህሊናዬ የወቀሰኝ አንስቼሽ ቀጣ ወኖ ብዬ ልጥራሽ እግዚአብሔር እንዲቆጣ ከበደች ወለደች ወላ አልማዝ ወርቄ አልጋለሽ ትራስለሽ ደረቄና መረቄ ምናምን ብዬስ ቀልጅ ያልጠራሽም አስፍቼሽ ትጠቢ በፍጹም ማርሽም ተዋደን ተዋደን ተብለን ማይለያዩ በጥንዶች አብነት መዝግቦ የላዩ አንድ አካል ያደርገን እንሆን ሁለት ሰው እንደተራራቀ ከቶ እንጠራራ ስራ አይደለም ያዘው ሶ

በፍዳ የደነሰ ስሙ ይበረክት በአያ ቤታነሰ አነሰ ደግሞ እንዳታኮርፊኝ ባንችም ስም ሳልመስል ለምሳሌ ብልሽ የኔንም ስም ሳልስም ከስያሜው ሚገድ ከስያሜው አስተዋይ ተወድዶ አወቀ ይባል ልመህይብ ሸውዶ ስሟ ማይገልጻት ሲመቷ። ቆንጅት ሰንሰል በመቶ ዓመቷ ጊዜ ያገዘፈው በአፉ እንዲከበር አስታራቂ ይባላል በአመሉ አሸበር በባልቱ በእውለቱ ቀድሞ ደም የሚነስራት ትግስት ትሆናለች ስሙ በማያስራት ውበት ተበርዞ ጣሙ በተሰወረበት ሰውን ከሊናው ስጋው በሚዘውርበት። መመዘኛው መግባር ከመንጮ ደራርቆ መገመቻው ተግባር በማድረግ ተሰርቆ ማድረግና መባል መስመር በሳቱበት መላስና አልባስ ልብ በሚያክሙበት ጠሪውን የማያጤን በጤናው የቀለደ አባቱንምመት ወይ አባይ የተወለደ ከልጇ ልጅ ነይባይ እናት ባለችበት እርዥናና ሽበት ከርግማን በሚታይበት በድኖው የማያመሰግን አካዋኖ የገፋው አንቱታ ይንደፈግ አካሄድ የጠፋው የራሱን እንዳይባረቅ በወረቀት አሳንሶ ብዙ ያኖረ የሚመኝ ምናምንቴው ፈልቶ ይታገልክ ስንቱ ስንኮፉን እንዳይደንቀል ይማቅ በከንቱ

ኖ ለታንኳ ለመርከብ ለኖህ የመራት ኩኩ ኩኩ መለኮቴ ጎጆ ሐመር ቀላሽ ወፍ ጎንበስ ቀና ግንዱን ቆርቋሪ ወፍ የብራ አሞራ እርግብ የፀበይል መስቀል ወፍ የሌሊል ወፍ ጥኝ የቀጠም ወፍ ድቢት ሰው ተውጦ በፀብ ውሃ አሳ አንበሪ ለጭንቅ ተንሳፋፊው ደስታን ነጋሪ የረፍት ለምለም ሳር እርቅ ለማምጣት ታታሪ ከዘመን ዘመን ፍስሃ አብሳሪ ድምቢጥ በሶስት ፊደል ቃል በስም ቃል ነዳሪ የምግባረ ሰናይ ክርቢቱን አክራሪ ይቺ የምድር ርግብ ወርቀ ዘቡ ክር ይቺ ቀለም የሀረትን ነፍሰ ክር ይቺ መለኮቴ ቀስታ መልካች ክር እንበት እንልበስ ሸማነች ስትሞቀን ትኖር ክብር የአሴት እርግብ ሀሙራ ከናፊ ወትንጽት ሰንቃ ይዛለች የመዋደቅ ኪነት በእምነት የመኖር ጥላለች መሰረት በተስፋ የተዳገች በነኅ ታላቅ እምነት ለፍቅር የበነፈች አመል ማላዊት በሁሉ ልብ ትግባ ለሰላም ክብር እንስ ሰው ለሰው በሁዳ ሌሶ ሰው ለሰው ዋደድነው ከጸ ፀፀር ርቆ ፍቅር ቢያንጽ ምን ነው ፂ ኢፂ የሚል ድምፅ ከድንብጽ ብሎ ነው ለሊት በማለዳ በህብረበር ተዘምሮ ለእኛ ሰላም ትንሽ ቅጠል ወይራ አት ርግብና ኖራ ፈለው ተለባብረው እርግብ ከቤት ገባች አሞራ ደጅ አድሮ ትንሽ ሰላም ነቅዋ አለ ወሆኑ የደንገር ጎጆ መቀለሻ ቤቷን ሰላም በአፋጭቃ የወይራ ቅጠሏን የእረፍት እስትንፋስ ቀስቱን የቃል ኪዳን ተነፈሰች ለሰው የዳግም ኑሮ ሴምናሃም ያፌት እንዲህ አሉ በዜማ ለምለም ስላመጣች የተስፋ ቄጤማ መጹ ወርቄ ተሽከረከረች አባይን ዞራ ጣላም ተሻገረች፣ አበሉ ሾይ አጠጡ ሾይ ማነው ገራፊው? ፊት አሰላፊው ማነው ገራፊው? ተው ይቅር ግፊያው ለሰው ልጅ ከናፊው ሰላሙ ነው ክንፋው ይልቅ ቄጠማውን አክልማን ነቅላችሁ ያለላን ቀለም ስንደሎን ነቅራችሁ ሰላማን ማቀፊያ እንቅብ ሰፍታችሁ በሰፊር በቁና በህብር ሰርታችሁ የማግና ድሯን በእንዝርት ሸምናችሁ የመንቋድ ጋቢ ንግሩን ደውራችሁ እንደ አዋፍ ጎጆ በኢትዮጵያችሁ ለዘላለም ኑሮ ባንድነት ናችሁ። የድሙ ቡሼ ገላ ተጫውቱላ አስነሷ ድሙ ቡሼ ገና ያብሽ ገለባ አይደለም የህል ያብሽ ገለባ ይስፋ ይራገፍ ይጥል አዋራ ባንድነቱ ናችሁ ይዛችሁ አበባ ሰብሰብ ብላችሁ በምዬ ካስማ ሀውልት ሆናችሁ ቤቷ ና በህብረት ብሔር ፍቅር ሰረገላ ደስታን በሀይል በጣናና ሻላ በአዲስ አበባ ሻላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላ ከሊባኖስ ዝግባ ከወይራ ግራሩ፣ ኑ የሰላም ከተማን መርከቢቱን ስሩ። ኑ በሰማይ ብረሩ በምድርም ስበሩ። ኑ ከወፊቱ ጋራ በእምነት ብረሩ። ኑ ከአሞራይቶ ጋር በተስፋ ብረሩ። ኑ ከእርግቢቱ ጋር በፍቅር ብረሩ። ኑ ለሰላም በኪነጥበቡ ከፍታ ብረሩ ኑ። እኛም እንበራለን። ለመብረርም ነው ፈለገኪንን በየወሩ ያዘጋጀ ነው። ስለዚህ ስንበር ደግሞ በክፍያ ነው የምንበረው በነፃ ክፍያ ነው። እና ፈለገኪን እንግዲህ ላለፉት ዘጠኝ ወራት በርካታ የኪነ ጥበብ ፕሮግራሞችን እያዘጋጀ እንግዶችን እየጋበዘ በኪነ ጥበቡ እያበረረ ነበረ። ስለዚህ ለወደፊቱም እንበራለን። ስለዚህ አብራሪዎቻችን በርካታ አጋራት ስላሉ የወጋገን ባንድ ባልደረቦች ቢኒና በተለይ ቢኒያም ሳለ ቀረፃውን ደግሞ ካሜራማኑ ሀብታብ አራያ ስላሉ ሙዚቀኞች እነ ሁሉ አብራሪዎቻችን ናቸውና፣ እስቲ አንድ ሞቅ ያለ ጭብጫ። ቆይታችን ጥሩ ነበረ ነበር ስላችሁ ያለቀ እንዳይመስላችሁ ጥቂት ይቀረናል። ቀጥሎ ምን ጋብዝላችሁ ሰው በሙዚቃ እንግዲህ ዛሬ ጸጋዬ እሸቱን የክብር እንግዳችን አድርገን ጋብዘን ነበረ

ምክንያቱም መገኘት ነበረብኝ። እንደዚህ ማዕት የሆነ የኪነጥበብ መድረክ ያለበት በሙዚቃ ቀደም ሙዚቃ የሰማው ነበር ተአምር የሆነ የሙዚቃ ወጣ አወጣጥ አለ፣ የሙዚቃ አዘፋፈኑ አለ። እንደገና ደግሞ የሙዚቃ ባለሙያዎች ሲረባረቡ ማየት በጣም ደስ የሚለው እኔ ብዙ ቦታ ሂጅ ያለው የሙዚቃ ውድድር ስለመከታተል እንደዚህ የሙዚቃ ውድድሮችንም ግጥም ዜማ ደራሲዎችንም አቀናባሪዎች ጋርም እንደዚሁ እናወራለን እና በየውድድሮች እንደዚህ አይነት ነገሮችን አልመለከትም። በጣም ኢነርጂ ያላቸው የሙዚቃ ሰዎች አሉ። ቅድም አይቸውን እየተመለከትኩ ነበረ። የዳይጽጌ ሙዚቃ ድማማን በቆንጆ ሁኔታ ኢነርጂ ያለ፣ እንደገና ደግሞ የድምፅ አወጣጡ እጅግ በጣም ይገርም ነበረና በጣም ነው የምናመሰግነው ፈለገ ኪን ኪነጥበቡን ይፈልጋል ኪነጥበቡን ደግሞ በዚህ በኩል ያሞግሳል እና ታናናሾችንም ታላላቆችን እያከበረ ይገኛል ውድነህ ክፍሌን ስላገኘው በጣም በጣም ደስ ብሎኛል እጅግ ከልብ ከማከብራቸው የኪነ ጥበብ ሰዎች መካከልና ያልተዘመረልን በጣም በርካታ ሰዎችን ሰርታል በጋዜጠኝነቱ ለእኛም አንተ በጋዜጠኝነቱ ስቆይ ለእኛ ደግሞ ትምህርት ነውና እጅግ ከልብ ነው እናመሰግናለን ስለ ድምፃዊ ፀጋዬ ሸቱ ትንሽ ልበላችሁ። ፀጋዬ ሸቱ የሙዚቃ ጅማሮ እንግዲህ እሱ ከመጣባቸው የሙዚቃ ጅማሮ ሌሎች የሙዚቃ ሰዎች አሉ። ጥላሁን ገሰሰን ነጋሽ ማሙድን እየተመለከተ ነበረ የመጣው እና ስለ ኤክስፕሬሽን ወይም አገላለጽ የሙዚቃ ባለሙያ ስትሆኑ በደንብ ይገባቸዋል ብዬ አስባለሁ። ኤክስፕሬሽን ወይም አገላለጽ የምንለው በሁለት አይነት መንገድ ይገለጻል። ዲክሽን ሀሳቡ ቃልን እስከ መጨረሻው ድረስ መግለጽ ማለት ነው። ቅድሙ ሲዘፍኑ ስትመለከቱ ቃላቶቹ ጥግ ድረስ ሲሰሙ ነበረ። ቃላቶች በሚወረወሩበት ሰዓት ስሜትን የመያዝ አቅም አላቸው። ጸገ ይሸቱ ይገለጻ ነው የመድረክ ፐርፎርማንሱ። እንደገና ደግሞ ስቱዲዮ ገብቶ ሪከርድ ሲያደርግ ሲደረግለት የነበረውንም እኩል አምጥቶ የሚጫወት የጥበብ ሰው ነው ማለት ነው። ጸገ ይሸቱ ያልተዘመረለት ሊዘመርለት የሚገባ ያልተዘመረለት ሁ እንላለን አለ ቅድም ውድነህ ክፍሌ። ያልተዘመረለት ላለ ያልተዘመረለት ማለት በየቦታው የእሱን ስም ማንሳት አይደለም፣ በየቦታው የሱን ስራዎችን መዘከር አይደለም። የእሱን ስራዎችን በሬዲዮ በቲቪም፣ ያላችሁ የሬዲዮ ጋዜጠኞች የቲቪ እንዲሁ ጋዜጠኞች ሙዚቃውን ወይም የተውኔት ስራዎችን ከሰራችሁ በኋላ ከተሰራ በኋላ ተመልሳችሁ መጣችሁ፣ ማን እንደሰራው ግጥሙን፣ ዜማውን፣ ቅንብሩን ሲቻላችሁ ደግሞ የሙዚቃ ስልተምትሆን የምታስቀምጡ በጣም ቆንጆ ነው። ጸጌ እሸቱን እናውቃለን። ጸጌ ደቦጭን ደግሞ ማንሳት ግድ ነው። እንደገና አበበ ብርሃኔን ማንሳት ግድ ነው እና ወደ ክፉ ዳይ የሚለው ሙዚቃ እንግዲህ ሁላችንም በደንብ እናውቃለን አይደለ? ጸጌ እሸቱን በጣም የሚገርም የሙዚቃ ስራ ስሜቱ ነው በደንብ ዞን የሚሄደው ሮሃ ባንድ ጎዚ አጋጣሚ ሮባን እና መሰግን ይገባል። ይህ ማገብራት ደግሞ በሚገርም ሁኔታ ነው የሙዚቃ ስራውን የተጫወተው ያው ጸጋዬ እሸቱ ከመጣባቸው የሙዚቃ ስራዎች ራሱንም ያየበት እንደገና የሙዚቃ መንገዱንም ደግሞ የቀየረለት ነው። ሆዴ ክፉ ታሬ በሰርግ ሙዚቃዎችን ደግሞ በደንብ እናውቃለን። አክሱም አይት ባንድ በአክሱም አይት ባንድ ሲቆይ እንግዲህ የራሱ ባንድ ነው። በዚህ ባንድ እሱም ዘፍኖ ይዳራቸዋሉ። እሱም ሳይኖርም ደግሞ ሙዚቃዎቹ ከፍ ብለው ደግሞ የተዳሩ በርካታ ሰዎች አሉና እሱንም ከልብ እናመሰግናለን። በዚህ ቦታ በመገኘቴ በጣም ደስ ብሎኛል። አዘጋጆችን ይበል ይበልጽግ ላለሁ እንደዚህ አይነት ስራዎች በደንብ ሊዘከሩ፣ በደንብ ሊነገሩ ይገባል። የሙዚቃ ባለሙያዎችን እንደ ሙዚቃ ባለሙያነት እንግዲህ በጣም ይበልጽግ፣ በጣም ይበርታ ባለው በጣም አመሰግናለሁ።